የምድረ ከበድ አቡነ ገብረ መንፈስ ቅዱስ ገዳም በ14ኛው መቶ ክፍለ ዘመን በአጼ እንድሪያ ዘመነ መንግስት መገደሙን የታሪክ ድርሳናት ያስረዳሉ። በገዳሙ የሚኖሩ ገዳማውያንና ገዳማውያት ከሃይማኖት ስርዓቱ ባሻገር ስራን ባህል በማድረግ በተለያዩ ዘርፎች በመሰማራት በፈጠሩት ገቢ መነሻ ለቡኢ ከተማና ለአጎራባች አካባቢዎች የሕክምና አገልግሎት መስጠት የሚችል ባለሰባት ወለል መካከለኛ ክሊኒክ አስገንብተውን ለአገልግሎት ክፍት አድርጓል። የጤና አገልግሎቱን ለማህበረሰቡ ተደራሽ ለማድረግ መንግስት ካቀደው እቅድ አንጻር ገዳሙ ያስገነባው መካከለኛ ክኔ ክ ትልቅ ሚና አለው ሲሉ የምስራቅ ጉራጌ ዞን ጤና መምሪያ ኃላፊ አቶ ሰለሞን ጉግሳ ተናግረዋል። በግሉ ዘርፍ ላይ መንግስትም ሲያቅድ ከ10 እስከ 15 ፐርሰንት የሚሆነው የጤና አገልግሎት በግሉ ዘርፍ ተዋናዮች እሸፍናለሁ ብሎ ነው ያቀደው። ስለዚህ የዚህ አንዱ አካል ነው። ከሱ አንዱ አካል ደግሞ በጣም ስታንዳርዱ የጠበቀ አገልግሎት ለመስጠት የተዘጋጀ ክሊኒክ ዛሬ መርቀን እንድንከፍት እድል በማግኘታችን እንደ መንግስት ትላቅ ደስታ ይሰማኛል። ገዳሙ ከመንፈሳዊ አገልግሎቱ ባለፈ ማህበራዊ ኃላፊነቱ ለመወጣት በሚሰራቸው ስራዎች ለአካባቢው ብሎም ለሀገር ምሳሌ መሆን የሚችል ነው ሲሉ የቡኢ ከተማ ከንቲባ አቶ በለጠ ጫካ አክለዋል። የሌማት ትሩፋት በምንላቸው በወተት በማር፣ በተለያዩ የእደ ጥበብ ውጤቶችና ልዩ ልዩ የፍጆታ እቃዎች ላይ ለከተማችን እና ለአጠቃላይ ለከተማችን ነዋሪዎች ግብአት በማቅረብ ትልቅ አብነት ስራዎች እየተሰሩ ነው። ያለው ቤተ እምነቶች ጥንትም የስራ ማሳያ ናቸው፣ ስራን በመስራት ከተቀባይነት ሰጪ ወደ መሆን መሻገር ይቻላል ሲሉ የገዳሙ አስተዳዳሪ ቆሞስ መምህር አባ ኃይለማርያም ገብረ እግዚአብሔር ተናግረዋል። ሰው ከተሰራ የማይለወጥ የለ። ቤተክርስቲያን ሁልጊዜ መለመን የለባት ራሷን መቻል አለባት። ገዳማት በልማትም በምንም ራሳቸውን መቻል አለባቸው የሚል ገዳማውያን አባቶቻችን ሲታመሙ ወደ ሕክምና አይሄዱም እና ብዙ ለሀገር የሚጠቅሙ አባቶች በቃ ሕክምና እንሄድም እያሉ በዛው ብለው ሕይወታቸው የሚያልፍ አለ። እንደኛ ይሄ አባቶች በራሳቸው ሰዎች በራሳቸው መታከም አለባቸው። ሁለተኛ ደግሞ ገዳ ማግደሞ ሰርቶ ደግሞ ህዝብ ማገልገል አለበት ነው። የጤና ተቋሙ የቦርድ ሰብሳቢ ዶክተር ይነቃቸው ወልደ መስቀል በበኩላቸው የዛሬው መካከለኛ ክሊኒክ ነገውን እያሰበ በመስራት የሚጠበቅበትን ኃላፊነት ይወጣል ሲሉ ቀጣይ እቅዶቹን ገልጸዋል። ወደፊት ደግሞ ያቀድነውን ጠቅላላ ሆስፒታል ህክምና ደረጃውን የጠበቀ ጠቅላላ የሪፈራል ሆስፒታል ማድረግ እንመኛለን። ለማህበረሰቡ ጥራት ያለው የህክምና አገልግሎት ተደራሽ በማድረግ ህክምና አገልግሎትን ፍለጋ በሪፈር ምክንያት ያለውን እንግልት መቀነስ እንፈልጋለን። ለመንግስትና ለግል የጤና ተቋማት አጋዥ የህክምና የልቀትና የህክምና ቱሪዝም ማዕከል ሆኖ ማየትም እንፈልጋለን። በጤና ተቋሙ መከፈት የተሰማቸውን ደስታም የአካባቢው ነዋሪዎች አጋርተዋል። እስካሁን ሂደቱ ከ80 ሚሊዮን ብር በላይ ወጪ የተደረገበት የጤና ተቋም በቀጣይ በህብረተሰቡ ተሳትፎ ይጠናቀቃል ተብሎም ይጠበቃል።